ሰላም አለይኩም፣ አለይኩም ሰላም፣ ወንድም ናቶቼ እግዚአብሔር ሰላም እና ጸጋ አለይኩም አለይኩም ሰላም፣ ወንድም ናቶቼ እግዚአብሔር ሰላም እና ጸጋ ይብዛላቸው። ከጨለማ ያመለጥኩት ከሲኦል ያመለጥኩት በክርስቶስ ኢየሱስ አምኜ በመዳኔ ነው። ስለዚህ እናንተ እውነት በዘር አይተላለፍም። በነገራችን ላይ እውነት ብሎ ማለት የራስ የንባብ ጥረት የእውቀት ውጤት እንጂ በዘር የሚተላለፍ አይደለም። የፕሮቴስታንት ቤተ ክርስቲያን ከድሃ ቤት ከየትን ቤት ከየጎዳ ነው ለቃቅማ ስንዴና በቆሎ አብልታ ያሳደገቻችሁ ሰዎች፣ ይህንን ጠንቅቃችሁ ስለማታውቁ እየወጣችሁ ድራማ ትስራላችሁ ተግባብተናል በእርግጥ ለእግዚአብሔር ክብር ሲባል መዋሸቱ በፕሮቴስታንት ቤት እንዳለና ዋነኛ ነገር ሆኖ ቢታይም ማለት ነው ነገር ግን ይህን ነገር እኛ በተደጋጋሚ እናጋለጣለን መግቢያ ላይ ያለችው ሴትዮ ጭራሽ ሰላምታ ቆን አታውቅም ራሷ ሰላም አሌኩም ማሌኩም ሰላም አለች ማሌኩም ሰላም አይባልም ኖርማል ምናልባት አረበኛ ቃላት የተናገረ ሁሉም ሙስሊም ነው ለመባል ነው ደግሞ ሰላምታ ለሰዎች ታቅርቢያለሽ፣ ሰዎች ይመልሱልሻል። አንቺው አቅርበሽ አንቺው ነሽ የመለሺው። ያኔ ባንቺ ቤት እንግዲህ ሙስሊም ላይ ለማለት ነው። ከሲኦል ወጥቼ አለው ላልሽው፣ ወደ ሲኦል ነው የሄድሽው። ወደ ሲኦል ነው የሄድሽው። እስልምና ኢየሱስን ጌታ ያደረገ ፈጣሪና ኢየሱስ ያለበት እውነተኛ ገነት የሚገኝበት አይማኑት ነው። አንቺ ግን ሂደሽ ኢየሱስን ብቻውን ፈጣሪ ነው እያልሽ ነው። ኢየሱስን ጌታ ያደረገው ፈጣሪ እንዳለ ይኑር አይኑር እራሱ አታውቂው። ዝም ብለሽ ሞቆልሽን እና ስንዴሽን ማስገባት ካልሆነ በስተቀር ማለት ነው። ተግባብተናል መጽሐፍ ቅዱስን በደንብ አንብቢ። መጽሐፍ ቅዱስ ላይ ኢየሱስን ጌታ ያደረገ ፈጣሪ አለ። ኢየሱስን ጌታ ያደረገው ፈጣሪ ለብቻው ነው የሚመለከው እንጂ ኢየሱስ አይመለከው። አንድያ ልጄን ስሙት አለ እንጂ አምልኩት ግደሉት አላለም። ኦኬ ኢየሱስን በመስማት ነው የሚድነው፣ ምክንያቱም ኢየሱስ የእግዚአብሔርን ወንጌል ስለሰበከ እንጂ ወንጌል ኢየሱስ እግዚአብሔር ነው አምልኩት በደሞ ገነት ትገባላችሁ። ይሄ ሚራስ ተምሮ የለም። ይሄን ይሄን የመሰለ ጉድ ስለሚወጣ አርፋችሁ ስንዴያችሁና በቆሎአችሁን እየበላችሁ ብትቀመጥ ነው የሚሻላችሁ። ያን ለራሳችሁ ነው እና ቤተክርስቲያን በዛው አጋጣሚ የፕሮቴስታንት ቤተክርስቲያን የዶክትሪን ውድቀት ላይ ናት። ያ ላላወቃችሁ፣ እናንተ ሶሻል ሚዲያ ላይ በምትወጡ የኮምፓሽን ስንዴና በቆሎ ያደለባችሁ፣ በእናንተ አማካኝነት የፕሮቴስታንት ቤተክርስቲያን የዶክትሪን ውድቀት እንደደረሰባት እንገልጻለን ለህዝቡ። የዶክትሪን ውድቀት ብሎ ማለት ኢየሱስ ፈጣሪ ነው ስባል የኖረው ነገር ይሄ ከመነኮሳትና ከቀሳውስት የተገኘ እንጂ፣ አንድም ሐዋርያት ኢየሱስን ፈጣሪ ነው ብሎ አያምንም፣ ፈጣሪ ነው ብሎ አልሰበክም፣ ፈጣሪ ነው ብሎ አምልኮት አላቀረበለትም። ይህን ይህን ነገር ደግሞ ቤተ ክርስቲያናቱ ከሐዋርያት መረጃ መጥታ መስበክ አትችልም። ዛሬ ነገ የምታስተምረው ከሐዋርያትና ከመነኮሳትና ከቀሳ ውስጥ በስብሰባ አማካኝነት የመጣውን ነው። አልሰሜን ግባ በለው። እንግዲህ የበላሽ በቆሎና ስንዴ ትን ይልሽ ካልሆነ በስተቀር የፕሮቴስታንት ቤተክርስቲያን የዶክትሪን ውድቀት ደርሶበታል፣ መሰል ቤተክርስቲያናትም ማለት ነው።